ሰላም ውድ ተመልካቾቼ፣ ስብሐት ለምን ይጠጣሉ? ስለ ስብሐት ብዙ የማናቀው ነገር አለ። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች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 38 ስዩምና ስብሐት። በነገራችን መሃል ስዩም ተፈራ ከ1970ዎቹ ዘመን ጀምሮ የጋሽ ስብሐት የቅር ወዳጅ ነበር። ከወዳጅነታቸው ብዛትና ሰውን በጥልቀት ከመረዳት ችሎታው አንጻር ምን ነው የጋሽ ስብሐትን ታሪክ በጻፈ ከምላቸው ጥቂት ሰዎች አንዱ ስዩም ተፈራ ነው። የስዩም እናትን አስገራሚ ባህሪ በመደነቅ ያወሩልኝ ጋይስባት ናቸው። ስለ እናቱ አውርተው አይጠግቡም። ስለ ስዩምም በአንድ መጽሔት ላይ ጽፈዋል፣ ቀሽም ልቦለድ በሚል ርዕስ። ከቀሽም ልቦለድ ባሕርያት አንዱ ተአማኒነት በሌላቸው ሁነቶችና ገጸ ባሕርያቶች መሞላቱ ነው። ጋይስባትም በዚያ መጽሔት የስዩም የኑሮ ውጣ ውረድ ለማመን በሚያስቸግሩ ሁነቶች የተሞላ ከመሆኑ የተነሳ ከቀሽም ልብ ወለድ ጋር ይመሳሰላል ብለው ጻፉ። የዚህን ታላቅ ሰው ለማመን የሚያስቸግሩ ታሪኮች አንድ ቀን እመለስበታለሁ። ስዩም ጸሐፌ ተውኔትም አዘጋጅም ተዋናይም ተርጓሚም ገጣሚም ነው። ውስጤ ከቀሩት ግጥሞቹ አንዷ በሁለት ፊደል ርዕስና በሁለት መስመር ስንኝ የተጻፈች የሁለት ጓደኛሞች ታሪክ ናት። እነዚህ ሁለት ጓደኛሞች ባሴ ሀብቴና ራሱ ስዩም ተፈራ ናቸው። ባሴ ሆድ ሲብሰው ስዩም ተፈራ ጋ መጥቶ ያንጀት ያንጀቱን ያወረዋል። ስዩም ተፈራም እንዲሁ ሆድ ሲብሰው የሆድ የሆዱን የሚነግረው ለባሴ ነው። ስዩም ይህን ውሏቸውን በሁለት መስመር ግጥም ጻፋት። በዓለም ላይ በሁለት መስመር ተጽፈው በአንድ ጊዜ መሰማት በቃል ሊያዙ ከማይችሉ አጭር ግጥሞች አንዷ ይችው የስዩም ተፈራ ግጥም ሳትሆን አትቀርም። እንዲህ ትላለች፦ ይብስ ብሶት ልንባባስ ብሶቴን ባሰኛ ባሴ፣ አብሰው አለው ቢያባብሰኝ ልብሰው ብሱን በብሴ። እስቲ ድገሟት። ከባድ ነች። ራሴ ብቻ ሳይሆን ጋሽ ስብሐትም ሆድ ሲብሳቸው ስዩም ተፈራ ቢሮ ብቅ ይላሉ። ስዩም አንድ ትውስታውን እንዲህ አጫወተኝ። ስብሐት ለማንም ያልከፈተው ልብ ነው ለእኔ የከፈተው። በአንድ ወቅት ሰው አላናግር ብሎ ለረጅም ጊዜ ኖሮ ለመጀመሪያ ጊዜ ያናገረው እኔን ነው። ከስብሐት ጋር በረፍት ሰዓታችን ብቻ አይደለም የምንገናኘው ከሚሠራበት ኩራዝ አስቸኳይ ስራ ሲታዘዝ፣ የእኔ ቢሮ ይመቸዋል። እኔ ዘንድ አምጥቶ ነው የሚሠራው። አንድ ቀን ፊቱን ክስክስ አድርጎ ቢሮ የመጣ አልተቀመጠም። ቆም እንዳለ ስዩም እንውጣ አለኝ። እግሩ አረማመዱ ራሱ ትካዜውን ይነግረሃል። መንገድ ላይ እየሄድን ሳለም ድንገት ቆመ። ስዩም አለኝ። አቤት ስለው ትከሻ ላይ ላልቅስ አለኝ። እሺ አልኩት። ትከሻዬ ላይ ተደፍቶ ስቅስቅ ብሎ አለቀሰ። እየተናጠ አልቅሶ ካበቃ በኋላ እምባውን ጠረገ፣ ተነፈሰ። ከዚያም ስዩም፣ ትከሻው ላይ የሚያለቅሱበት ወንድም ማግኘት ምንኛ መታደል ነው አለኝ ሲል አጫወተኝ ስዩም ተፈራ። ዋሱ የስብሐት ቁስል ፈረንጆቹ እንደሚሉት መጠጥ ሁልጊዜ ሰውን መከራ ውስጥ ይጨምረዋል፣ መከራም ሰውን ወደ መጠጥ ይመራዋል። ከስብሐት ይጠጣሉ። ስንዱ አበበን የሚገርማት በጠጪነታቸው ምክንያት ሥራ ተስተጓጉሎ አለማወቁ ነው። በእርሳቸው ምክንያት ሳምንታዊው የሄራልድና የአዲስ ዘመን ጋዜጣ አምዶች ታጥፈው አያውቁም። ሁሌም መለኪያቸውን የሚያነሱት ሥራቸውን አጠናቀው ካስረከቡ በኋላ ነው። ይህ ዲሲፕሊናቸው ሁሌም ይደንቀኛል፣ ትላለች ስንዱ። ከጋይ ስብሐት ጋር ከሰባት ዓመት በላይ አብሮ ጠጥ የሆነውን ስዩም ተፈራን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጠኝ ፈለጉ። ስዩም ስለ ስብሐት የማላውቀውን ነገር የተረከልኝ በማውቀው ታሪካቸው ተንደርድሮ ነው። ቀይ ስብሐት ሌቱም አይነጋልኝ በሚል ርዕስ የውቤ በረሃ ጓደኞቻቸውን ታሪክ የጻፉት አምቦ ውሃ እየጠጡ ነው። በዚያ አፍላ የወጣትነት ዕድሜያቸው ዳንስ መሃል፣ አረቄ መሃል፣ ሴተኛ ዳሪ መሃል፣ ስካር መሃል እያመሹና እያደሩ ለመጠጥ አለመንበርከካቸው ምን ያህል ጥንካሬ በውስጣቸው እንደነበር ያሳያል። ያ ያልተለመደ ጥንካሬ የተሰበረው የሚወዷት ሚስታቸው ሃና ጥላቸው ከሄደች በኋላ ነው። ያውም የመጀመሪያ ልጃቸውን እያሱን ይዛ የቅርብ ወዳጃቸው ስዩም ባዶውን ቤት መቋቋም አቅቶት ቢራ ለመጀመሪያ ጊዜ የቀመሰው ያኔ ነው ይላል። ሰዎችን በጥልቀት በማጥናትና በመረዳት ችሎታው እጅግ የማደንቀውን ስዩምን አንድ ጥያቄ ያቀረብኩለት፣ ስብሐት ለምን የሚጠጡ ይመስልሃል? አልኩት። ስብሐት አለኝ፣ ስዩም በጣም የተለየ ሰው ነው። ለምሳሌ መጠጥ ያዝና፣ እስኪደነዝዝ ይጠጣል። መጠኑን ያውቀዋል። እዚያሽ ድንዛዜ ጋር ሲደርስ የጀመረውን እንኳ አይጨርስም፣ ያቆማል። ድንዛዜው ጋር ካልደረሰ ደግሞ ያንተንም ቢሆን አንስቶ ይጨልጥና ተሰናብቶ ወደ ቤቱ ይሄዳል። ያችን ለእኛ የማትታየንን ልኩን የሚያውቃት እርሱ ብቻ ነው። ከዚህ የተነሳ አንድም ቀን ቢሆን ጋሽ ስብሐት ሰክሮ ውጭ አደረ የሚል ሰው አታገኝም። ይሄ ሁሌም ይገርመኛል። አንድ ቀን ራሱ ጠየቀኝ። ስዩም ብዙ ሰው ገና እንዳገኘኝ መጠጥ ለምን ትጠጣለ ይለኛል። አንተ እስከ ዛሬ ጠይቀኸኝ አታውቅም። ለምን ትጠጣለ ብለህ ያልጠየከኝ ለምንድን ነው ብሎ ጠየቀኝ። እኔም መለስኩለት መቼም አንተ የመጠጣ አስከፊነት ጠፍቶ እንደማትጠጣ እርግጠኛ ነኝ። የሆነ ምክንያት ይኖርሃል ብዬ ገምታለሁ አልኩት። አንድ ቀን እነግርሃለሁ አለኝ። ከዕለታት አንድ ቀን አብሬው አምሽቼ ልንለያይ ስንል ና እንሂድ ቤቴ አለኝ። ለመጀመሪያ ጊዜ ቤቱን ላይና አብሬው ላድር ተከትየው ሄድኩ ወደ ቤቱ የሄድን ሳለ አስጠነቀቀኝ። እንግዲህ እኔ ቤት ስታድር መተኛት አትችልም፣ የሚረብሽ ብዙ ነገር አለ አለኝ እና ያን ቀን ነው ታማሚ ልጁን ያየሁት። ዕድሜው ስምንት ዓመት ቢሆን ነው። ሰውነቱንና አንገቱን ያለማቋረጥ ያነቃንቃል፣ ምራቁንም መሰብሰብ አይችልም። ከሁሉ የሚከፋው ደግሞ ጩኸቱ ነው። እረፍት የለው፣ ያለማቋረጥ ይጮኋል። በዚህ ላይ ድምፁ የሚያውክና የሆነ የአእዋፍ ዐይነት ጩኸት ነው። እዚህ ላይ ስዩም ትረካውን አቋርጦ እጅግ የሚረብሹ የአዕዋፍ መሰል ድምፆችን እያወጣ የሁከቱን መጠን ሊያስረዳኝ ሞከረ። ቀጠል አድርጎም በእንዲህ ዓይነት ረባሽ ድምፅ ለሊቱን ሙሉ ሲጮኸ አደረ። እንግዲህ ይኸውልህ፣ ቻለው አለኝ። ስብሐት እንዲሁ እየጮኸ ለሊቱ ነጋ። ጠዋት ቁርሳችንን በላን። ከዚያ ተሰነባብተን ወደ የቢሮአችን ሄድን። እኔ ወደ ቢሮዬ ስመለስ ስለ ልጁ ጩኸት እያሰብኩ ነው። ጎረቤቶቹ በዚህ ሁሉ ጩኸት ውስጥ እንዴት ነው እንቅልፍ የሚወስዳቸው ብዬ ተገረምኩ። ያን ቀን ስድስት ሰዓት ላይ ስብሐት ማዘጋጃ መጣና እንዲህ አለኝ። አሁን ለምን እንደምጠጣ አወቅ? አይ ገመትኩ አልኩት። የውልህ ይህ ልጅ ሲወለድ በጣም ጤነኛ፣ በጣም ድንቅ ልጅ ነበር። ነገረ ሥራ ሁሉ ከሕፃናት ይለያል። ለምሳሌ ሕፃናት አንድ ነገር ለማግኘት ሲፈልጉ ይድሃሉ። እሱ ግን የሚፈልገው ነገር ወዳለበት አቅጣጫ ይንከባለላል። እኔህን የተለየ ባህሪውን እያየው ግርም ይለኝ ነበር። ይሄ ልጅ አድጎ ምን ይሆን የሚሆነው እያልኩ በመደነቅ ጓጉቹ የምጠብቀው ልጅ ነበር። ድንገት ታመመና እንደዚህ አይነት ልጅ ሆነ። በጣም አስቸጋሪ በሆነው ትዳሬ ላይ የዚህ ልጅ ሕመም ሲጨመር ተጎዳው። ተሰበርኩ። በጣም በጣም ነው ያዘንኩት። ሐዘኑን አልቻልኩትም። በዚያ ላይ እንዳየኸው ጩኸቱ የሚብስበት ሌሊት ነው። ልተኛም አልቻልኩም። ስለዚህ እንቅልፍ እንዲወስደኝ በደንብ ጠጥቼ መግባት አለብኝ ሲለኝ ገባኝ። ለካንስ እስኪደነዝዝ የሚጠጣው ለዚህ ኖሯል። ምክንያቱም ማለዳ ሥራ መግባት አለበት ሥራውን በሚገባ አከናውኖ ቤተሰቡን ለማስተዳደር በቂ እንቅልፍ ያስፈልገዋል ይኸውልህ ያንን እንቅልፍ ለማግኘት ነበር ሳይጠጣ ወደ ቤት የማይገባው ይሄ ታማሚ ልጁ ዋሱ የሕይወቱ ቁስል መሆኑን የተረዳውት ይህን ካጫወተኝ በኋላ ነው አለኝ ስዩም እንግዲህ ስብሐት ዘወትር በረከታችሁን ቁጠሩ ተመስገን በሉ የሚሉን በዚህ ሁሉ መከራ ውስጥ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

መለስና ስብሐት። ስብሐት በመጠጥ የሚያመልጡት ሌሊት እንቅልፍ የሚነሳቸውን የታማሚ ልጃቸውን የማያቋርጥ ጩኸት ብቻ አይደለም፣ አንዳንዴ ማግኘት የማይፈልጓቸውን ከባድ ሚዛኖች ጭምር ክፉ ተናግረው ሳያስቀይሟቸው በቀላሉ የሚያመልጡበት ዘዴም ነው። ኢህአዴግ አዲስ አበባን በተቆጣጠረባቸው የመጀመሪያዎቹ ዓመታት ለምዝብሩ የኢትዮጵያ አርሶ አደር የተሰጠው ትኩረት እጅግ አስደስቷቸው ለክቡር ጠቅላይ ሚኒስትር መለስ ዜናዊ የአድናቆት ደብዳቤ ጽፈው ነበር። ከዚያ በኋላ በነበሩት ዓመታት የኢህአዴግን መንግሥት በምን እንደታዘቡት እስካሁን የታወቀ ነገር የለም። ብቻ ከዕለታት አንድ ቀን እንዲሆነ ክቡር ጠቅላይ ሚኒስትር መለስ ዜናዊ ስብሐት ገብረ እግዚአብሔርን ማግኘት ፈለጉ። በወቅቱ ወንድማቸው ዶክተር ተወልደ ገብረ እግዚአብሔር የአካባቢ ጥበቃ ባለሥልጣን ከፍተኛ ባለሥልጣን ሆነው ተሹመዋል። መለስ ጋሽ ስብሐትን አምጡልኝ ብሎ ለዶክተር ተወልደ ነገራቸው። ዶክተር ተወልደ የመለስን አምጡልኝ ለስብሐት አደረሱ። የቀጠሮው ቀን ቤት መጥቼ ወስዳለሁ ተዘጋጅተ ጠብቀኝ ብለው ለጋሽ ስብሐት ነገሯቸው። ስብሐትም ተዘጋጅተው ጠበቁ። ስንዱ የዝግጅቱን ሁኔታ ለመከታተል ወደ ስብሐት ቤት ሄደች ከዶክተር ተወልደ ቀድማ ስብሐት ቤት የደረሰችው ስንዱ ያየችውን ማመን አቃታት ጋይ ስብሐት አረቂያቸውን በላይ በላይ እየጨለጡ ነበር ያገኘቻቸው በጣም ተደናግጣ ከጠቅላይ ሚኒስትሩ ጋር ያሉትን ቀጠሮ ረሱት እንዲያቦይ አለቻቸው አልረሳውትም። እንዲያውም እሱን አስታውሼ ነው የምጠጣው። ለምን ስትላቸው፣ ተወልደ ሰክሯል አይሆንም ብሎ ትቶኝ እንዲሄድ አሏት። እንዳሏትም በዚህ ዐይነት ዘዴ ከክቡር ጠቅላይ ሚኒስትሩ ጋር ከመገናኘት አምልጠዋል ለማለት ያክል ነው።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 በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ምርቶች ኢንዱስትሪ ኃላፊነት የተጠበቀ የግል ማህበር። የደራሲ ስባት ገብረ እግዚአብሔር ትውስታዎች በዚህ አያበቁም። በሚቀጥለው ፕሮግራማችን የመጨረሻውን ክፍል ይዘንላችሁን ቀርባለን። ከእርሳቸው በኋላም ታሪኮች ይቀጥላሉ። የነ ከበደ ሚካኤል፣ የነ አዲስ አለማየው፣ የነ ደበበ ሰይፉ፣ የተወዳጁ ጋዜጠኛ የድርጅ ኃይሌ፣ የነ ኃይሌ ገብረስላሴ፣ የነ አለም ነዋሴ፣ የነ ጎሳኤ ተስፋዬ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች የእኔ ደማቅ ሰዎች ቅጽ አንድ ካናዳ በሚኖሩ የትረካ ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ።